ስለአዳምና ስለ ስለ ሔዋን የቁርበት ልብስ ወይ መጎናፀፊያ ከገነት ሊወጡ ሲሉ እግዚአብሔር ስላለበሳቸው ልብስ ነው። ያ ልብስ ምንድን ነው? የት መጣ? ስለዚህ ልብስ በጣም በስፋት ማጥናት ለሚሉ ለምትሹ ነው ይሄን መረጃዎችን እያቀረብኩላችሁ ያለው። እሺ ናምሩድ እጅ ገባ። ከዛ የት ገባ ነው ያ ልብስ የት ገባ ብዙዎቻችሁ እየጠየቃችሁ ትገኛላችሁ። ከናምሩድ የወሰደው መጎናፀፊያ ኤሳው በሚለብስበት ጊዜ ይላል በከብቶች በአውሬዎች በወፎች ላይ ከተፈጥሮ ውጭ የሆነ ለውጥን አመጣ ይላል። እና ምንም አደን አይፈልግም ነበረ፣ በየወገናቸው እየመጡ ይደፉ ነበር ይላል። እና በዚህ መጎናፀፊያ ምክንያት አራዊትን ሁሉ መግዛት ቻለ ይላል ኤሳው። እና ለአባቱ ለይስሐቅም እያረደ ያቀርብለት ነበር ይላል። ስለዚህ ይሄን ልብስ ምን ይላል? በኩር በኩር የሆኑ ልጆች እየለበሱ መሥዋዕትን ለእግዚአብሔር ያቀርቡ ነበር ይላል። ይሄን የቁርበት ልብስ ወይም መጎናፀፊያ እግዚአብሔር ለአዳም የተሰጠውንና አሁን ግን ምነግራችሁ ሌላ በጣም በጣም ስለ መጎናጸፊያው ነው ዛሬ የምንነጋገረው። ክቡራና ክቡራት፣ ይህ በኔ ዶክተር ሮዳስ ታደሰ ዩቲዩብ ገጽ በቀጥታ ስርጭት የሚተላለፍ መራህ ግብራችን ነው። በዛሬው መራህ ግብራችን ላይ ስለ አዳምና ስለ ሔዋን የቁርበት ልብስ ወይ መጎናጸፊያ ተገነት ሊወጡ ሲሉ እግዚአብሔር ስላለበሳቸው ልብስ ነው። ያ ልብስ ምንድን ነው? የት መጣ? ስለዚህ ልብስ በጣም በስፋት ማጥናት ለሚሉ ለምትሹ ነው ይሄን መረጃዎችን እያቀረብኩላችሁ ያለው። ሌላው እኔም ስለዚህ ልብስ በጣም ጓጉቼ ብዙ መጽሐፍትን አንብቤ ያለው ተመልክቻለሁ፣ የት ገባ የሚለውን ነገር መጨረሻ ላይ ግን ልቤን ያሳረፈ አንድ መጽሐፍ ነው። እሱም መጽሐፈ የአሻር ነው። መጽሐፈ የአሻር እንግዲህ በኦሪቱ ጽፈው ጽፈው ሁሉንም መጽሐፍ ስለማይቻል የተረፈው በያሻር መጽሐፍ ተጽፏል ብለው ይዘጋሉ። ይሄ ቅዱስ መጽሐፍ መጽሐፍ ቅዱስ የምታነቡሉ ታውቁታላችሁ። እና በያሻር መጽሐፍ ተጽፏል እያሉ ያልፉታል። በጣም ሰፊ ነው፣ ምክንያቱም የአዳምና ሄዋን ታሪክ ራሱ ብዙ ገጽ ከሆነ ሁሉንም አንዳንድ ትልልቅ መጽሐፍ ይወጣውና ለሰዎች ለማንበብም ስለሚከብድ የተረፈውን በዚህ በዚህ መልኩ ያስቀምጡት ነበረ ቀደምቶቹ እና ዘጠና አንድ ምዕራፎች አሉት መጽሐፈ ያሻርና በተለይ ስለዚህ መጎናጸፊያ ታሪክ የያዘ ድንቅ መጽሐፍ ነው። እንግዲህ እዛ መጽሐፍ ላይ ምን ይላል? አዳምና ሄዋን ከገነት ከወጡ በኋላ እግዚአብሔር ያለበሳቸውን ይህን የቆዳ ልብስ ወደ በኩር ልጆቻቸው ያስተላልፉት ነበር ይላል። የበኩር የበኩር የበኩር የበኩር የሆኑ ልጆቻቸው አዳም ለቃየል እንዳያስተላልፍ፣ ያው ቃየል የተረገመ ሆነ። ምክንያቱም ወንድሞ አቤልን ስለገደለ ማለት ነው። ወንድሞ አቤልን ስለገደለ አቤልም ሞተ። በተለይ የአዲ የአቤል ሞት በኋላ ላነሳላችሁ እችላለሁ። እና ለሴት ሰጠው ለሴት ሰጠው እና ስለዚህ ይሄን ልብስ ምን ይላል። በኩር በኩር የሆኑ ልጆች እየለበሱ መሥዋዕትን ለእግዚአብሔር ያቀርቡ ነበር ይላል። ይህን የቁርበት ልብስ ወይም መጎናጸፊያ እግዚአብሔር ለአዳም የተሰጠውን እና እንግዲህ አዳም ያው 930 ዓመት ምድር ላይ ቆይቷል። ለሴት ለልጁ ሴት ሰጠው። ሴት ደግሞ ያው ተወዳጅ የሆነ አባትና እናቱን ያገለገለ ነው። 912 ዓመት ምድር ላይ ቆየው። ከዛ ለሄኖስ ሰጠው። ሄኖስ ወደ 905 ዓመት ቆይቷልና፣ በተለይ በጸፍጸፈ ሰማይ ላይ በሰሌዳ ብርሃን ፊደላትን ለመጀመሪያ ጊዜ የተገለጠለት ነው፣ ይህን ልብስ ለብሶ። ሌላው ቃይናን ነው፣ 910 ዓመት ኖሯል። ሄኖስ ለቃይናን ይህን ልብስ ሰጠው ይላል። ከዛ ቃይናን 910 ዓመት ከቆየ በኋላ ለመላሌኤል ሰጥቶታል። መላሌኤል 895 ዓመት ያው ምድር ላይ ቆይቷል፣ ይሄን ልብስ ይዞታል ማለት ነው። እንግዲህ መላሌኤል ደግሞ ለልጁ ለያሬድ ነው የሰጠው። 962 ዓመት ነው ያሬድ የቆየው። ያሬድ ማለት ርደት ማለት ነው፣ ወረድ ማለት ነው። ቀጥሎ በጣም በጣም በጣም በጣም ብዙ ምስጢርን ላወቀውና ለተረዳው ለልጁ ለሄኖክ ሰጥቶታል እና ሄኖክ ይሄን ልብስ ለብሶ በተለይ ኔፍሊሞች ይሄ በዘመኑ የነበሩ ከመጣባቸው ነገር ሁሉ እንደተጠበቀ ይጽፋል። 365 ዓመት ምድር ላይ ከቆየ በኋላ ይኸው በሰባተኛው ዓመት ስድስት ዓመት በእግረ ገነት ቆይቶ በሰባተኛው አሳርጎታል እና ኡራኤል እየመራው ፈለከ ፈለካትን አየራየራትን፣ ሙፃ ነፋሳትን፣ የፀሐይን፣ የጨረቃን የከዋክብትን ምስጢር በስፋት ተረድቷል እና እሱንም በጽሁፍ መልኩ አኑሮታል እና ልክ ይህን ወቅት ሄኖክ ያን ልብስ ይለብሰው ነበር ይላል ያሻር። እና ሞትን እንዳያይ እንግዲህ ሲሰወር ለልጁ ለማቱሳላ ሰጠው። ማቱሳላ በጣም በእድሜ ረጅም ዘመን የኖረ ነው፣ ወደ 969 ዓመት ማቱሳላ ኖረዋል። ማቱሳላ ደግሞ ሊያርፍ ሲል ለልጁ ለላሜ ሰጥቶታል። ላሜ እንግዲህ 777 ዓመት ምድር ላይ ቆየ። በመጨረሻም በዘመኑ የጥፋት ውሃ የመጣና መርከብ ወደ ሰራ ወደ ልጁ ወደ ኖህ ይህንን የምስጢራዊ መጎናፀፊያ የአዳምና የሄዋን ልብስን እንደሰጠው ነው የሚጽፈውና ኖህም መርከብ ውስጥ ያንን ልብስ ይዞት እንደገባ ይጽፋል። በተለይ 950 ዓመት ኖረዋል። እንግዲህ የጥፋት ውሃ ምድርን ካጠፋት በኋላ ሴም፣ ካም፣ ያፌት ከባለቤቶቻቸው ከሚስቶቻቸው ማለት ነው እሱም ከሚስቱ ጋር ነው አብሮ የገባው ስምንት ነፍሶ ነው። በመጨረሻም ከመርከቧ ወጡ። ከመርከቧ ከወጡ በኋላ እንግዲህ ምን ተከሰተ ነው የሚለው። ከዕለታት ባንዳቸው፣ ያው ኖህ ቅዱሱን መጽሐፍ በአጭሩ አስቀምጦታል። ወይን ጠጥቶ ተራቁቶ ተኛ ነው የሚለው። ወይም መጎናጸፊያ አስቀምጦት ነበረ። የተኛው ተራቁቶ ነው የተኛው፣ ወይን ጠጥቶ እና ያን ጊዜ ካም ያን መጎናጸፊያ ከኖህ እንደወሰደው በተለይ ወይን ጠጥቶ በተኛበት ጊዜ ይላልና ምክንያቱም በኩር አልነበረም እና ያ ደግሞ የሚተላለፈው በጣም ኃይል ያለው መሥዋዕት መሰዋት የሚያስችለው ልብስ ለበኩር ስለሚሰጥ ደሞ ከም እንደምታውቁት ደግሞ በኩር የመጀመሪያ ልጅ ስላልነበረ ያችን የበኩራዊ ክህነት ለማግኘት ሲል ያችን ልብስ ወሰደ ነው የሚለው። ያን ጊዜ ኖ ስለተራቆተ ያፌትና ሴም ወደኋላ ሄደው ሸማቸውን አጎናጽፈውታል ይላል እና ኖ ከነቃ በኋላ ታናሹ ልጅ ያደረገበትን አወቀ ይላል እና ያሻር የሚተረጉሙ ያንን እንደወሰደበት ነው የሚያወቀው ያንን ልብስ ነው ማለት ነው። እንግዲህ የካም ልጆች የምታውቋቸው ናቸው ኩሽ ኩሽ አለ፣ ምጽራይም አለ፣ ፉጥን አለ፣ ከነአን አለ። እንግዲህ ኩሽ አለ፣ ምጽራይም አለ፣ ከነአን አለ። በተለይ ደግሞ ከልጆቹ አስበልጦ ደግሞ ኩሽን የወደው ነበር ይላል። ኩሽን የወደው ስለነበረ ኩሽ ደግሞ የወለዳቸው ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰበቅታና ናምሩድ ናምሩድ ናቸው እና ለኩሽ አስበልጦ ለኩሽ ሰጥቶታል ይላል። እና ኩሽ ደግሞ ያችን የአዳምና ሄዋንን መጎናፀፊያና ልብስ ይዞ ቆይቶ ነበር ይላል። እንግዲህ ዘጠና አንድ ክፍል ያለው የያሻር መጽሐፍ ኩሽም ደግሞ እንግዲህ ቅድም የጠቀስኩላቸው ሳባን ወልደዋል ኤውላጥን ወልዷል። ሰብታን ወልዷል። ራዕማን ወልዷል። ሰበቅታን ወልዷል። ናምሩድን ወልዷል። ከነሱ ደግሞ አብልጦ ኩሽ የወደው የነበረው ደግሞ ናምሩድ ነበረ ይላል ቃል በቃልና ናምሩድ ነበረ እና ልክ ሀያ ዓመት ሲሞላው ያንን መጎናፀፊያ ሰጠው ይላል። ያንን መጎናፀፊያ ሰጥቶታል ይላል። እንዲህ እንግዲህ ስለ ናምሩድ አንድ ኢትዮጵያዊ ዶክመንት ያነበብኩት ዮሐንስ መደብር ላይ ነው። ያው ትልቁ ዮሐንስ መደብር ብራናው እንዳጋጣሚ አጋጣሚ ነበረኝ። ዮሐንስ መደብርን ሳነቦ ምን ይላል? የካምል የልጅ ልጅ የኩሽ ልጅ ናምሩድ ባቢሎንን በገዛ ጊዜ የሚገዛቸው የፋርስ ሰዎች በከዋክብት ስም ጻፉት እና ስሙን ኦሪዮን አሉት ይላል። ኦሪዮን ህብረ ከዋክብት ሃንተር ናምሩድ ነበረ ብሎ ይጽፋል። በጣም ይገርማል። እና ይሄንን አይ ቲንክ አንድሮሜዳ ክፍል ሁለት ላይ አለላችሁ። አንቡት። አንድሮሜዳ ክፍል ሁለት ላይ ስለ ናምሩድ አንቡት ይህ መጽሐፍ ግዴታችሁ ማንበብ ይገባችኋል ነው የምላችሁ የውዴታ ግዴታ ነው ምክንያቱም እውቀትን ይህን መርሃ ግብር የምትከታተሉ እውቀት የምትወዱ ሰዎች በመሆናችሁ መጽሐፍ ደግሞ በቃ ማንበብ አለባችሁ እንደውም በቡድን በቡድን ሆናችሁ የማንበብ ቀን ቅዳሜ ሊሆን ይችላል ከጓደኞቻችሁ ጋር ተሰብስባችሁ አንዳንድ መጽሐፍ እያነበባችሁ በርዕሰ ጉዳዩ ላይ እየተወያያችሁ እውቀትን ብትቀስሙ እኔ መልካም ነው የሚል ሀሳብ አለኝና ኦሪዮንም ተብሎ ተጠርቷል። ናምሩድ በሚገርም መልኩ እዛ ላይ ዮሐንስ መደብር ብራናው ላይ ነው የሚገኘው። አንብራናውን ፎቶን አንስቼው አንድሮሜዳ ክፍል ሁለት መጽሐፍ ላይ ሰፍሯል። እና ናምሩድ ሀያ ዓመት ሲሞላው ይህ መጎናፀፊያ ባገኘ ጊዜ በጣም ከፍተኛ ኃይል አደረበት ነው የሚለው። እንግዲህ በጣም ፓወርፉል ነበረ ከእግዚአብሔር የተሰጣቸው መጎናፀፊያ። እና በቃ በዛ ምክንያት ከፍተኛ አዳኝ ሆነ ይላል እና በተለይ ለማደን ሲሄድ ያን ልብስ ይለብሰው ነበረ ይላል። ይለብሰው ነበረ እንስሳትን አድኖ ይመጣል አራዊትን አድኖ ይመጣልና መሰዊያ ሰርቶ በአምላክ ፊት መሥዋዕት ያቀርብ ነበር ይላልና በጣም በጣም የሚገርም ነው። ይሄ ደግሞ አስደናቂው ነው። እንግዲህ ናምሩድ እጅ ገባ ይላል መጎናፀፊያ፣ እና በጣም ከፍተኛ ኃይል ተሰማው። ናምሩድ ረጅም ዘመን የኖረ ነው እዛ መጽሐፍ ላይ እንዳነበብኩት ይሄ በጣም የሚገርም ነው። ሌላው እንግዲህ የምነግራችሁ ዚህ ጋር ናምሩድ ለበሰው ኃይልን አገኘ አራዊትን ያድን ነበረ ይላል እና እንደውም በቅዱሱ መጽሐፍ በእግዚአብሔር ፊት አዳኝ ነበር ይላል ይሄ እንግዲህ የያሻር መጽሐፍ ነው አሁን እንግዲህ በቃል የሚነገረውን አይደለም የምነግራችሁ በመጽሐፍ ሰፍሮ ያለውን ነው እየነገርኳቸው ያለውት እና አሁን ሌላው ጽሁፍ አብርሃም የሚል ደግሞ አንድ ጥንታዊ ጽሁፍ አለ። ይህን መጽሐፍ ጆሴፍ ስሚስ ነው የተረጎመው። በተለይ በተለይ መሚዎችን ለመጎብኘት በሄደበት ጊዜ ግብፅ ካገኘው ፓፒረስ ነው። እነዚህ ጥንት የፓፒረስ ጽሁፎች ክብራና በፊት ጭምር የነበሩ ናቸው እና በተለይ ከ1818 እስከ 1822 እንደ ኢሮፓ ዘመን አቆጣጠር ቴፕስ በምትባል ታውቋታላችሁ የግብፅ ጥንታዊት ከተማ በአንቶኒዮ ሌቦሌ 11 መሚዎች ማለት የደረቁ አስከሬኖች፣ በእነዚህ ቴክኒክ የጥንት ግብፃውያንና ኢትዮጵያውያን አስከሬንን ያደርቁ ነበር ይባላል እና እንዳይፈርስ አድርገው ነው እና በጣም በየጊዜው ሲቆፈር ብዙ የሚደራርሙ ነገሮች ይወጣሉ። እና በርካታ ፓፒሪ ተገኝተው ነበረ። በጥንት በእንትን የተጻፉ እና እነዚህ በምስጢራዊ ዶክመንቶች ጥንት ዶክመንቶች ስለነበሩ በ1830 አካባቢ ከሌቦሌ ሞት በኋላ እነዚህ በፓፒረስ የተጻፉ ጽሁፎች ወደ ኒውዮርክ ነው የሄዱት። ኒውዮርክ ነው የሄዱት። አሁን የእኛ መጻሕፍት በተለያየ ዓለማት በጀርመን ይገኛል፣ በፈረንሳይ ይገኛል። በሰሜን አሜሪካ እኔ ራሱ ወደ 800 ማኑስክሪፕት 400 ጥቅሎች አንብቤ ያለው ሄጄ 400 ብራና ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ካናዳ አለ። እዛም አያዋቀው አለ። ሁሉም ብዙዎቹን አውቃቸዋለሁ። የእኛም እንዳለ ውጭ በብዛት በፓፒረስ ያሉ ስክሮሎች አሉና እና ጆሴፍ ስሚስ በፓፒረስ የተጻፉ ወደ አምስት የሚጠጉ ሰነዶችን ነው የገዛው። እና በተለይ ከሐምሌ እስከ ኅዳር ትልቅ ስራ ነው የሰራው። በግብፅ ይነገር በጥንት ይነገር የነበረ ቋንቋ እና ሰዋሱ ሰዋሱ እኮ ሰዋሱ እራሱ ግራመር ግራመር ሰዋሱ ብዙ ነገር አለው። ብቻ ሰዋሱ እምትባል ማናት? ሰዋሱ መሰላልናት ለትሉኝ ትችላላችሁ ግን አይደለም። ሰዋሱ መጠንቀቅ ያስፈልጋል። ሰዋሱ ኢትዮጵያዊ ስያሜ ነው እና ስለ ሰዋሱ አንድ ቀን እነግራችሁ እችላለሁ። አንድ ቀን ልነግራችሁ እችላለሁ። አንድ ቀን ልነግራችሁ እችላለሁ። ማልካ ማልካ፣ ብዙ ነገሮች አሉ። ምክንያቱም በተለይ አንድ የተገኘ ድንጋይ አለ ግብፅ ላይ ጥንታዊ ጽሑፍ ነው። የአጥንታዊ ጽሑፍ ብዙ ምስጢራትን የያዘ ነው። በተለይ በውስጡ ያለው ዶክመንት ጠንካራ ዶክመንት ነው። ምናልባት ይሄን ነገር አሁን ማቅረብ አልፈልግም። ወደፊት የሚቀርብ ነው። ምክንያቱም ብዙ ነገሮች በውስጡ ስለያዘ እና ጆሴፍ ስሚዝ ያደረገው አምስቱን ሰነዶች ወደ ምሰነዶችን የገዛው እና ከሐምሌ ጀምሮ እስከ ህዳር ሲተረጉም ይሄን የጥንት ግብጾችን ቋንቋ በግራመር በሰዋሱ መልኩ አዘጋጀ። ሌላው ደግሞ ካውዴርና ፍሌፕስን ይዞ ተርጉሞ አዘጋጀ እና በተለይ በፓፒረስ ከሚገኘው ካልተተረጎመው ጥቅል ውስጥ ዮሴፍ በግብፅ ሳለ የጻፈው ጽሑፍ የሚል አንድ አግኝቷል እና የሚገርመው ያመጽሐፍ ወይም በፓፒረስ ያለውን ጽሑፍ ሙሉን አንብቤዋለሁ። ሙሉ መጽሐፉን አንብቤዋለሁ። አብርሃም ከከነአን ወደ ግብፅ በሄደበት ጊዜ በእጁ የጻፈው ነው ይላል ይላል እንግዲህ ሲተረጉመው፣ እና በፓፒረስ የተገኘው ጽሑፍ በተለይ ምን ይላል ካነበብኩት ውስጥ የአብርሃም የልጅነት ህይወቱን ይጽፋል። በተለይ የእኛ መተርጉማን አብርሃም በልጅነቱ ሳለ ታራ ጣወጥ ታራ ጣዖት ጠርቦ ይሸጥ እንደነበረ የአባቱን የታራን ጣዖት ይዞ በገበያ እንደሄደ ብዙ ብዙ የሚነገሩት ትውፊቶች የኢትዮጵያውያን ከዚህ ጽሁፍ ላይ ያሉ ናቸው። እና ከከነአን ወደ ግብፅ ያደረገውን ጉዞ ይዳስሳል። ስለ ኮስሞስ እና ስነ ፍጥረት ቅርታ፣ ስለ ኮስሞስ እና ስለ ስነ ፍጥረት በጣም ይዳስሳል። በጣም ስለ ስነ ፍጥረት ውስጥ አለበት እና እንግዲህ ከፓፒረሱ የተወሰነው ክፍል ያው አሁን ድረስ በኒውዮርክ ሜትሮፖሊታን ሚዚየም ኦፍ አርት ይገኛል። ኒውዮርክ ያላቸው ሄዳችሁ እንደትጎበኙት ይህን መጽሐፍ እና ይህን መጽሐፍ ሳነብ ካገኘሁት መካከል አንዱን ነው ማካፈላችሁ እና አብርሃም ከአብርሃም አብርሃም አብርሃምን የወለደው ማነው? ይላል ታራ ነው ቅዱሱ መጽሐፍ ይጽፋል ታራ ደግሞ ናምሩድ ከለዳውያንና ኡርን ሲገዛ በከፍተኛ በመሳፍንትነት ደረጃ የአብርሃምን አባት ታራን የሾመው ይላል እና የናምሩድ ናምሩድ እንግዲህ ንጉሠ ነገሥቶ ነው። ከበታቸው የሾመው የአብርሃምን አባት ታራን ነበር ይላል። በተለይ ከለዳውያንና ና ኡርን በሚገዛበት ጊዜ ይላል እና ናምሩድ ይላል። ይሄ ደግሞ የአብርሃም ጽሑፍ ላይ ታላቅ ኃይል የነበረውን ልብስ አግኝቷል። ሁለተኛ ደግሞ ከቃኤልም ከሌሎችም የወረደውን የጥንታውያኑን ምስጢር ያወቀና በእጁ የያዘ ነው ይላል እንግዲህ በተለይ ደግሞ የቃላቶችን ኃይል የቃላቶችን ድርደራ ቃላቶች ያሏቸውን ኃይል ደርሶበት ነበር ይላል እና አዳም በገነት ሳለም የነበረው ምስጢራዊ መጎናጸፊያ የተሰጠው መጎናጸፊያ እሱ እጅ ነው ይላል። ቅድም እንደጠቀስኳችሁ በተለይ ያሻር ላይ ከኖህ ካም እንደወሰደ እና ካም ደግሞ ለኩሽ እንደሰጠው ኩሽ ደግሞ ለናምሩድ እንደሰጠው ያሻር እንደጠቀሰው ማለት ነው። እና በጣም እነዚህን ሁሉ ጥበቦችና ኃይልን ተጠቅሞ ግንብ የባቢሎን ግንብን ለመስራት ሙከራ አደረገ ይላል። እና በተለይ ሄኖክ የተገባበትን ለማወቅ ጥረት አደረገ ይላል። 5432 ክንድ ከሁለት ስንዝር ሄኖክ ተሰውረዋል እና ያንን ዓለም ሁሉ ለማወቅ ፈለገ ይላል እና በኋላ ግን ቋንቋዎች እንግዲህ በዛ የእግዚአብሔር ላይ በሰሩት ድፍረት ቋንቋቸው ወደ ሰባ ሁለት ሲበታተን የቃላት ኃይሎች ሁሉ ጠፉበት ይላል እና ምንም ማድረግ አልቻለም ይላል። አሁን እዚህ ላይ ነው ይሄ ታሪክ የሚያቆመው፣ እዚህ ላይ ያቆማል። እንግዲህ ይሄን ነገር ነው የሚጠቅሰው ከአብርሃም ጽሑፍ የሚለው የጥንት የፓፒረሱን ዶክመንት ካነበብኩት መካከል አሁን ሌላ ምስጢራዊ ነገር ደግሞ አለ እዚህ ላይ አሁን እሺ፣ ናምሩድ እጅ ገባ። ከዛ የት ገባ ነው ያ ልብስ የት ገባ? ብዙዎቻችሁ እየጠየቃችሁ ትገኛላችሁ። በጣም ወዳችሁታለ ይህን መርሃ ግብር እንደዚህ ያሉ ነገሮች አቀርብላችኋለሁ እና አሁን ቅዱሱ መጽሐፍ ላይ አንድ ምስጢር ተቀምጧል ይላል። ለምሳሌ ኦሪት ዘፍጥረት 25 ላይ ርብቃ መንታ በማይጸኗ ፅንሳ ነበር ይላል እና ሁለንተናው ጠጉር ለብሶ የነበረ ስሙ ኤሳው የሚባል ልጅ አለ፣ አንዱ ያይቆብ አለ እና ይህንን ይላል። ሁለቱ ልጆቿ እንግዲህ ያይቆብና እና ኤሳው ይባላሉ የርብቃ። አሁን ቁጥር 28 ላይ ያይቆብ ወጥ ሰራ፣ ኤሳውም ደክሞ ገባ ይላል። ምንድን ነው ያደከመው? ምንድን ነው ያደከመው? ፍለጋ ደግሞ የት መሄድ ነበረብን ማለት ነው። ይህን ለማገናኘት ያሻርም ማንበብ ነበረብን ማለት ነው እና በተለይ አሻር 28ኛው ምዕራፍ ላይ ኤሳው ይላል፣ ለአደን በረሃ ይሄዳል ይላል። በጣም አዳኝ የነበረ ነው። ናምሩድም አዳኝ እንደነበረ ኤሳውም አዳኝ የነበረ ነው እና ለአደን በረሃ ሲሄድ ናምሩድ ከሁለት ሰዎች ጋር ሲመጣ ያው ይላል፣ ከሁለት ሰዎች ጋር ሲመጣ ያው ይላል። እንግዲህ የናምሩድ ዕድሜ በጣም ረጅም ነበረ፣ ወደ 215 ዓመት ኖረ ነው የሚለው። እንግዲህ ያው አብርሃም ጊዜ ነው። አብርሃም ይስሐቅ ብዙም አይርቅም 215 ዓመት ነው ገዛ የሚለው እዛ መጽሐፍ ላይ እና ናምሩድን ባየው ጊዜ ፈራው። ኃይል አለው ስለነበረ እና ሁለት ሰዎች ይዞ ነበረ ስለዚህ ኤሳው አድፍጦ ነበረ የጠበቀው ነው የሚለው ናምሮ ሲመጣ እና እንግዲህ አድብቶ ድንገት ሳያስበው ተወርውሮ ባልጠበቀበት ሰዓት ሰይፉን መዞ አንገቱን ቆረጠው ይላልና ከነዚያ ጋር። መፋለም ጀመረና ሁለቱን በጊዜው ገሏቸዋልና። የናምሩድ ኃይለኛ ሰዎች በተለይ ለአደን ተበታትኖ ነው ስለነበረ ይህን ፍልሚያ በሚሰሙበት ድምፁን በሚሰሙበት ጊዜ ፈጥነው ሲሮጡ ኤሳው ያንን መጎናፀፊያ ጠቅልሎ ወስዶ ሸሸ ነው የሚለው። እንግዲህ የሚገርም ነው። ሸሸ ሸሸና በጣም እያለቀሰ ደክሞት በሀዘን ቤት ገባ ብሎ ይሄ እንግዲህ ጥንታዊ ዶክመንት ያስቀምጣልና፣ ቅዱሱ ቅዱስ መጽሐፍ ላይ ያዕቆብ ወጥ ሰራ ኤሳውም ደክሞ ገባ ይላል። እንግዲህ አሁን እዚህ ላይ ነው ትልቁ ነገር። ስለዚህ እንደ ያሻር ምንድን ነው ያን መጎናጸፊያ ይዞት ገብቷል፣ ናምሩድን የወሰደው ኤሳው ነበር ይላል። አሁን እንደ ቅዱሱ መጽሐፍ እንግዲህ ያዕቆብ ከቀይ ወጥ አብላኝ፣ ከንፍሮ አብላኝ ይለዋል። እኔ እጅግ ደክም ያለው ሲለው ያዕቆብ ደግሞ ስላወቀ ብኩርና እንሽጥልኝ አለው ይላል። እንግዲህ ብኩርና እንሽጥልኝ አለው በማለት አስገራሚ ነገርን ያስነብበናል። ብኩርና እንሽጥልኝ አለው ይላል። ያ ብኩርና ምንድን ነው ነው? ብኩርና ምንድን ነው? ምክንያቱም በኩር ያልሆነ ሰው መስዋዕት ማቅረብ አይችልም። እና ብኩርናን ደግሞ ለማግኘት ራሱን የቻለ አንድ ትልቅ ጸጋ ስለሆነ ትልቅ ጸጋ ስለሆነ እንትን ያን ብኩርና ለማግኘት በጣም ፈልጎና ሽቶ ነበረ። በመሆኑም ብኩርናን ሽጥልኝ አለው ይላል። ከዛ በኋላ በንፍሮ ብኩርናው እንዴት እንደሸጠለት ይጽፋል። እዚህ ላይ ልብ አድርጋችሁ አስተምሩ። ኤሳው ደክሞት ገብቷል። ያ ልብስ ይዟል አሁን እዚህ ድረስ ካስቀመጠ በኋላ ከዚህ በኋላ የት ነው የሄደው ያ ልብስ የሚለው ደግሞ ለመመርመር ትውፊት አይሁድን ወይም ታልሙድን ማንበብ ይገባል። ይህን ስነግራችሁ በጣም እየገረመኝ ነው። እና ታልሙድ እሱንም አንብቤዋለሁ በጣም ሰፊ ክፍል ያለው ነው ታልሙድ ወይም ትውፊት አይሁድ የጥንት ይሄ የአሻር ላይ ያለውን ይሄ የጥንት በዛ ጊዜ የተደረገውን ትውፊት ሁሉ አጠናክሮ የጻፉበት ነው። ሱፊት አይሁድ ይባላል። ታልሙድ ገጽ ወደ 696 ኦልሞስት 700 ገጾችን ያካተተ ነው እና ራሱን ችሎ ብኩርናን መሸጥ የሚል ክፍል አለ እና እዛ ላይ በምን እንደተደራደሩ ሲጽፍ ምን ይላል? ከናምሩድ የወሰደውን መጎናፀፊያ ይላል። ከናምሩድ የወሰደውን መጎናፀፊያ ኤሳው በሚለብስበት ጊዜ ይላል በከብቶች፣ በአውሬዎች፣ በወፎች ላይ ከተፈጥሮ ውጭ የሆነ ለውጥና መጣ ይላል እና ምንም አደን አይፈልግም ነበረ። በየወገናቸው እየመጡ ይደፉ ነበር ይላል እና በዚህ መጎናፀፊያ ምክንያት አራዊትን ሁሉ መግዛት ቻለ ይላል ኤሳው እና ለአባቱ ለይስሐቅም እያረደ ያቀርብለት ነበር ይላል ደስ እና ብዙ ጊዜ እንዲያደርግለት ነበር ይላል በቀላሉ ኃይል አደረበት ነው የሚለው አሁን ይሄ ጽሑፍ ይቀጥል ይቀጥልና በይስሐቅ ቤት ላይ ብዙ ሰራተኞች ቢኖሩም ያዕቆብ ግን ለአባቱና ለአባቱ በተለይ በእናቱ የተወደደ ነው ይልቅ ኤሳው በይሳቅ ቢወደድም፣ እሱ ደግሞ በርብቃ ይወደዳል እና በአባቱ ሞት ለሚያዝን ለነበረው ለይሳቅ የምስር ንፍሮ ይሰራለት ነበር ይላል። የምስር ንፍሮ እዚህ ላይ በጣም አስደናቂ ነገር ነው የምነግራችሁ እና እዛው መጽሐፍ ላይ እንድታነቡት ነው የምፈልገው። የዕብራይ ስጦች የሂብሩቱ አጠቃላይ በዕብራይ የይሁዲዎች ትውፊት ነው። ታልሙድ ይባላል ገጽ 133 ላይ መጽሐፉ ያላችሁ ሰዎች እና የምስር ንፍሮ የሐዘን ምግብ ነበር ይላል። ንፍሮ እንደ ኢትዮጵያ እኮ ሰው ሲሞት ንፍሮ ይበላል። ለምንድን ነው ይሄ ንፍሮ የሚበላው እያልኩ በጣም ሁልጊዜ አስብ ነበረ። ማለት በሁሉም ኢትዮጵያ ክልል ስትዞሩ በተለይ በኢትዮጵያ ክልል አልለውም፣ አጠቃላይ ኢትዮጵያ ስትዞሩ በተለይ በለቅሶ በሐዘን ስርዓት ታገኛላችሁ። እዛ ሐዘን ስርዓት ላይ ሰዎች ቀብረው ሲመለሱ እንባ የሚያደርግ ንፍሮ ይመጣል እና ምንድን ነው ይሄ ትውፊቱ፣ ምንድን ነው ከየት መጣ የሚለውን ነበረ ለብዙ ጊዜ ሳስብ የነበረው ብዙ ጊዜ መልስ አጥቼለት አንድ ቀን ለዚህ ጥያቄ መልስ አገኛለሁ ብዬ የቆለፍኳቸው እንትኖች አሉ ማነሳቸው ጥያቄዎች አሉ። ጊዜ የሚፈታቸውና ምርምር የሚፈታቸው ብዬ ከቆለፍኩት ዶክመንት አንዱ የንፍሮ ጉዳይ ነው። በተለይ ንፍሮ ነበረ ንፍሮ የሚያዘጋጀው የምስር ንፍሮ እያዘጋጀ ነበረ። ይሄን የሚያዘጋጀው ደግሞ በአባቱ በአብርሃም ሞት ያዝን ለነበረው ለልጁ በአባቱ በአብርሃም ሞት ለያዘን ለነበረው ለአባቱ ለይስሐቅ ነበር ይላል። እና ምንድን ነው ያመነሻው ይላል ይህ ንፍሮ ወይም የምስር ንፍሮ አዳምና ሔዋን ከአቤል ሞት በኋላ ይመገቡት የነበረው ነበር ይላል። የሚደንቅ ነው። ይሄን የሚለው የኛ ዶክመንት አይደለም ታልሙድ ላይ ነው ያየሁት። የኛ ሊኖር ይችላል፣ ጥንታዊት ጽሑፎቻችን ላይ አልተመለከትኳቸውም። ብራናዎች ላይ ግን ይሄን ታልሙድን ወይም የቱፊት አይሁድን ወደ 700 ገጽ ይሆናል ሳነብ ያገኘሁትን ነው። መቀብ እና ንፍሮ ይመገቡ ነበር ይላል እና ከዛ ሰፊ ክርክር ያደርጋሉ። ያይቆብና ኤሳው ለምን የምስር ንፍሮ ትሰራለህ ይለዋል ይለዋል። የግዕዙ መጽሐፍ እንደውም ግዕዙ ይሄ ዶክመንት ው የግዕዙ ኦሪት አንቡት የግዕዙ ኦሪት ዘፍጥረት ምን ይላል? ወሃቦ ያይቆብ ለኤሳው ህብስተ ወተብሲለ ብርስን ነው የሚለው ዳቦንና ንፍሮውን ሰጠው ነው የሚለው። ቃል በቃል ዳቦንና ንፍሮን ወተብሲለ ብርስን ንፍሮውን ሰጠው ነው የሚለው። ይሄ ከኪንግ ጀምስ ቨርሽን ከእንግሊዘኛው ያመጡት ግን ዝም ብሎ ምስር ወጥ ነው የሚለው። ምስር ወጥ ነው የሚለው፣ ግን ወተብሲለ ብርስን ዳቦንና ንፍሮውን ሰጠው ነው የሚለው እና ያይቆብና ኤሳው ያደረጉት ንግግር እጅግ ይገርማል። ሁሉንም ብነግራችሁ ደስ ይለኝ ነበር፣ ግን ጊዜያችን ሄዷል። አርባ ስድስት ደቂቃ ይላል። ኦ ስለዚህ፣ በአጭሩ ላስቀምጥላቸው። ለምንድን ነው ይለዋል፣ ንፍሮ ምሰራው ሲለው፣ አያታችን አብርሃም በማረፉ የፍቅር መግለጫ አደርጋለ ይለዋል እና ያን ጊዜ ኤሳው ደግሞ ያይቆብን ይነቅፋል። ምን ይሰራል? አዳም ከሞት ተመልሷል ነው። እስኪ እግዚአብሔር ወዳጅ እንደዚሁ አብርሃምስ ምን ሊያደርገው ይችላል? ምን ይሰራል? ለምንድን ነው ይለዋል እና ያዕቆብ እዛ ላይ ምን አለው ይላል እንግዲህ መጻኢ ሕይወትን ካላመንክ ለምንድነው ነው ብኩሩን ነው ምን ያደርግልሃል? ሽጥልኛ አለው ይላል ሽጥልኛ አለው ይላል እና ከዚያም ከፍተኛ ዋጋ የሚያወጣ እንደሚያወጣ አውቆት ነበር ይላል ያዕቆብ እና ዋጋም ጨምሮ ሰጥቶታል ይላል። በተለይ ኢሳክ አብርሃም የተቀበለውን የማቱሳላን ሰይፍ ጨምሮ ሰጥቶታል ነው የሚለው እና አይሁድ በትውፊታቸው እንግዲህ ያይቆብ መስዋዕት ለመሰዋት ቢፈልግም ብኩርና ስላልነበረው ስለማይችል ያንን ብኩርና ከወሰደ በኋላ ሎዛ ላይ ደንጊያ ተክሎ ዘይት አፍስሶ መስዋዕት ለማቅረብ ችለዋል የሚል አንድ እሳቤ ነው የጻፉት እና በጣም በጣም በጣም ነገር እዚህ ላይ ጥናት ካጠኑት ውስጥ ቢንጎሪዮንንም አነበብኩት። ምን ይላል? ርብቃም የታላቁን ልጇን ኤሳውን መልካሙን ልብስ አመጣች እና ልጇን ያዕቆብን አለበሰችው ይላል ኦሪቱ እንዳለ ነው። ወደ እርሱም ቀረበ፣ ሳሞም የልብሱን ሽታ ሸተተ። የልጅ ሽታ እግዚአብሔር እንደባረከው ሽታ ነው ማለቱ ያንን መጎናጸፊያ ለብሶት ስለነበረ ነው። የያዕቆብ ከኤሳው ወስዶ ይለዋል። ሌላዎቹ ደግሞ ትፊቶች ደግሞ ምናልባት የአይቆብ ከተቀበለ በኋላ ለልጁ ለዮሴፍ እንደሰጠው እና ዮሴፍ ደግሞ ወንድሞቹ አራዊት በላው ባሉት ጊዜ ልብሱ እንደገና ለያይቆብ እንደመለሱለት የሚጽፍ ይጽፋሉ። አሁን ግን እዛ ላይ ቆሟል ማለት ነው። ከዛ በኋላ የት ገባ ልብስ ፍንጭ ላገኛል ቻልኩ። እንግዲህ ከአዳም ጀምሮ ሲወርድ ሲዋረድ እስከ ኖህ እንደደረሰ በተለይ ሄኖክ ላይ እንደደረሰ ሲሰወር ለልጁ ለማቱሳላ እንዴት እንደሰጠው፣ ኖህ ዘንድ እንዴት እንደደረሰ፣ ኖህ ደግሞ በተኛ ጊዜ ካም እንዴት እንደወሰደበት፣ ካም እንዴት ለኩሽ እንደሰጠው፣ ኩሽ እንዴት ለናምሩድ እንደሰጠው፣ ከናምሩድ ደግሞ እንዴት ኢሳው ዘንድ እንደደረሰ በኢሳውና በያዕቆብ መካከል በሚደረገው ክርክር ምናልባት ወደ ያዕቆብ እንደደረሰ ያዕቆብ ለዮሴፍ እንደሰጠው እንደገና ያዕቆብ ጋር እንደተመለሰ ብዙ ትውፊቶች ያስረዳሉ። ነው እዚህ ላይ ቆሟል። ይሄ ምስጢር ከዛ በኋላ የት ገባ፣ ይህ መጎናፀፊያ የሚታወቅ ነገር የለም። እኔ እስከዚህ ድረስ አጥንቻለሁ። እናንተ ፈርዘሪዱበት። ከዚህ በኋላ ደግሞ የት ደረሰ የሚለውን ጥንታውያት ዶኪመንቶችን ፈልጌ አገላብጬ መርምር ላይ ካነበብኩኝ ለእናንተ አደርስላቸዋለሁ። አንዳንዶች ደግሞ ሄኖክ ሊሰወር ሲል ምድራዊ ይሄ ግምጃውን አውልቆ ሰማያዊ ግምጫ ያጎናጸፈው ቅዱስ ሚካኤል ነው ላል። ግማሾቹ ኤልያስ ጋር ደርሷል፣ ዮሐንስ መጥምቅ ጋር ደርሷል የሚል የራሳቸው ምልከት አላቸው። ነገር ግን ዶክመንቱ እንደ ሻር ከሆነ ኤሳውና ያዕቆብ ጋራ ቆመ ይላል። እኛም እንግዲህ እዚህ ላይ እናቆማለን። በዚህ መጎናፀፊያ ላይ በጣም ረጅም 50 ደቂቃዎችን ቆይተናል። ምርምሩ ተመራመሩ። እስካሁን በነበረን ቆይታ በጣም እንደረካችሁ፣ እንደተደሰታችሁ አምናለሁ። በሚቀጥለው ጊዜ ደግሞ ምርጥ ነገር ይዤላችሁ ቀርባለሁ። መልካም ቆይታ ይሆንላችሁ። ሰላም ሁኑልኝ።